ሰላም ሰላም፣ የኮትኒውስ ቤተሰቦች፣ በአሁናዊ መረጃዎቻችን መተናል። በዚህ ሰዓት መረጃዎቻችን የጋዜጠኛ ተስፋለም ወልደየስ መታሰርን እንነግራችኋለን። የድምፃዊ አንዱ አለም ጎሳ ከስር መፈታትም እንዲሁ ተሰምቷል። የአትሌት ገለቴ ቡርቃ የቀድሞ ባለቤትን በተመለከተ ጓደኛው ስለሰጠው ምስክርነትም ዘርዘር ያሉ መረጃዎችን እናደርሳችኋለን። እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። አሁን በቀጥታ ወደ መረጃዎቻችን እናመራለን። የጋዜጠኛ ተስፋለም ወልደየስ መታሰርን በተመለከተ ከሀቅ ሚዲያ እና ኮሚኒኬሽን መግለጫ ተሰጥቷል። መግለጫውን እንደሚከተለው በስፋት እናቀርብላችኋለን። በሀቅ ሚዲያ እና ኮሚኒኬሽን ስር የሚተዳደረው ኢትዮጵያ ኢንሳይደር የበይነመረብ ሚዲያ መስራች እና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ እሁድ ሰኔ አንድ ቀን 2017 ዓ ም በጸጥታ ኃይሎች ቁጥጥር ስር ውሏል። በአዲስ አበባ የሚገኘው ግዮን ሆቴል ቅጥር ግቢ ውስጥ ሲቪል በለበሱ የሚያሳስሩ የጸጥታ ኃይሎች በቁጥጥር ስር የዋለው ተስፋለም ሌሊቱን እስጢፋኖስ አካባቢ በሚገኝ የፖሊስ መምሪያ ህንፃ ውስጥ ወንበር ላይ እንዲያሳልፍ መደረጉን ሀቅ ሚዲያና ኮሚኒኬሽን ተገንዝቧል ይላል መግለጫው። ተስፋለም የመጀመሪያውን ሌሊት ካሳለፈበት እስጢፋኖስ አካባቢ ከሚገኝ የፖሊስ መምሪያ ሰኞ ሰኔ ሁለት ቀን 2017 ዓ ም ጤና አካባቢ ወደሚገኝ የፖሊስ መምሪያ ተዘዋውሯል። ማክሰኞ ሰኔ ሶስት ቀን 2017 ዓ ም አዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ችሎት ቀርቦ በ15 ሺህ ብር ዋስትና እንዲፈታ ተወስኖ ነበር። ለዋስትና የተጠየቀው ገንዘብ ከተከፈለ በኋላ ተስፋለም የጠየቀውን መስፈርት የሚያሟላ በመሆኑ ከስር እንዲለቀቅ በፍርድ ቤቱ ለቂርቆስ ክፍለ ከተማ ፖሊስ መምሪያ ትእዛዝ ተሰጥቷል። ተስፋለም ሐሰተኛ መረጃ በማሰራጨት እንደተጠረጠረ ፍርድ ቤቱ ከስር እንዲፈታ ትእዛዝ በሰጠበት ደብዳቤ ላይ ሰፍሯል። የተስፋለም የዋስትና መብት እንዲከበር ከተሰጠው ትእዛዝ በኋላ መርማ ተጨማሪ ፖሊስ ቃል ይግባኝ እንደሚጠይቅ ገልጿል። ይሁንና እስካሁን በይፋ ፍርድ ቤት ይግባኝ አልጠየቀም ሲል እንግዲህ መግለጫው በዝርዝር አብራርቷል። የተስፋ የተስፋለም ዋስትና እንዲከበር ሀቅ ሚዲያና ኮሚኒኬሽን አስፈላጊውን ክፍያ ፈጽሞ በፍርድ ቤቱ ለቂርቆስ ክፍለ ከተማ ፖሊስ መምሪያ የተጻፈው ደብዳቤ በሚመለከታቸው የፖሊስ መኮንን ሳይፈረምበት ቀርቷል። በዚህም ምክንያት ይህ መግለጫ ይፋ እስከሆነበት ሰዓት ድረስ ጋዜጠኛ ተስፋለም ወልደየስ በፍርድ ቤት የተረጋገጠለት የዋስትና መብት አልተከበረም ሲል እንግዲህ መግለጫው በስፋት አትቷል። ለጋዜጠኝነት ባለው ጽኑ ክብርና ለሙያው ባለው ቁርጠኝነት የሚታወቀው ተስፋለም ዳግም በጸጥታ ኃይሎች ቁጥጥር ስር መዋሉ የስራ ባልደረቦቹን፣ ወዳጆቹንና ቤተሰቦችን በእጅጉ አሳስቧል። ተደጋጋሚ ችግሮች ቢያጋጥሙትም ኢትዮጵያ ኢንሳይደር ባለፉት ዓመታት ነፃና ገለልተኛ የሆኑ ከፍተኛ ሙያዊ ስነ ምግባራቸውን የጠበቁ ዘገባዎችን ሲያቀርብ ቆይቷል። በዚህም ተአማኒነትና ተቀባይነትን እያፈራ የመጣ የበይነመረብ ሚዲያ ተቋም ነው ሲል እንግዲህ መግለጫው ገልጿል። ተቋማችን የዋና አዘጋጁ ተስፋ ተስፋለም ወልደየስ እስር በሚዲያው ስራዎች ላይ ከፍተኛ ተጽዕኖ የሚያሳድር መሆኑን እየገለጸ በአስቸኳይ ወደ ስራው እንዲመለስ ጥሪውን ያቀርባል። በተጨማሪም ጉዳዩ እልባት እስኪያገኝ ድረስ ተቋማችን ከፍርድ ቤት የሚያገኛቸው መረጃዎች ለሚዲያው ቤተሰቦች ይፋ የሚያደርግ ይሆናል በማለት መግለጫውን ቋጭቷል። በሌላ መረጃ በእጮኛው ሞት ተጠርጥሮ እስር ቤት የነበረው አርቲስት አንዷለም ጎሳ ማምሻውን በዋስ መፈታቱን ጠበቃው ተናግሯል። አርቲስት አንዷለም ጎሳ በእጮኛው ቀነኒ አዱኛ ሞት ተጠርጥሮ እስር ላይ ይገኝ እንደነበር ይታወሳል። አርቲስቱ ማክሰኞ ማምሻውን በሀምሳ ሺህ ብር ዋስ ተለቆ ወደ ቤቱ እንደገባ ጠበቃው አቶ ሊበን አብዲ ገልጸዋል። አቶ ሊበን ለፌዴራል የመጀመሪያ ፍርድ ቤት አራዳ ምድብ ችሎት አንደኛ ደረጃ ችሎት ያቀረቡት አካልን ነፃ የማውጣት ክስ ተቀባይነት አግኝቷ በዋስ መውጣት ተናግረዋል። ጠበቃው ለመሰረት ሚዲያ እንዳረጋገጡት ማክሰኞ አመሻሹን 11 ተኩል ገደማ ተለቋል። አቃቤ ሕግ በተሰጠው 15 ቀናት ውስጥ ክስ መመስረት አልቻለም። ይሁንና ደንበኛዬ ከቅዳሜ ጀምሮ እስር ላይ ቆይቷል። ስለዚህ አካልን ነፃ የማውጣት ክስ መስርተን በዋስ ተለቋል በማለት እንግዲህ ጠበቃው ለመሰረት ሚዲያ አብራርተዋል። የአርቲስቱን መለቀቅ ተከትሎ አሁን የአቃቤ ሕግን ውሳኔ እየጠበቁ መሆናቸውን ጨምረው ገልጸዋል። የድምፃዊ አንዱአለም ጠበቃ ከዚህ በፊት ቀነኒ በርካታ ጊዜ ራሷን ለማጥፋት መሞከሯል ከማስታወሻዋ ላይ ተገንዝብ ያለው ብለው ነበር። ይሁንና ይህ አባባል በርካቶችን ጥርጣሬ ላይ የጣለ ሆኖ ቆይታል። ሚዲያዎች የአንዱ አለም ጎሳን ጉዳይ ለመዘገብ ችሎት እንዳይገቡ የተከለከሉ ሲሆን በምክንያትነት የተቀመጠውም የተሳሳተ መረጃ እያሰራጩ ነው የሚል ነበር። ከዚህ በፊት አቃቢ ህግ መረጃዎችን ለማደራጀት እና የምርመራ ውጤቶችን ለማቅረብ ተጨማሪ ጊዜ እንዲሰጠው ባቀረበው ጥያቄ መሰረት ፍርድ ቤቱ አቃቢ ህግ እንዲያቀርብ መዝገቡን ለምርመራ ለሚያዝያ 9 ቀን 2017 ዓ

ቦታው ሰንሻይን ቤቶች ፊት ለፊት ዳሴ ህንፃ ላይ ነዋሪ የነበረችው ሟች ወይዘሮ ቀነኒ አዱኛ ዋቆ መጋቢት አንድ ቀን 2017 ዓ ም ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ወድቃ ተገኝታ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ህይወቷ ማለፉ ይታወሳል። ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤቱ ውስጥ የነበረውን ባለቤቷን ድምፃዊ አንዷለም ጎሳን በቁጥጥር ስር በማዋል ምርመራ ሲያደርግ ቆይቶ ነበር። ማክሰኞ ማምሻውን በተሰማው መረጃ ደግሞ እንግዲህ አርቲስቱ በዋስ መለቀቁ ታውቋል። በሌላ መረጃ የአትሌት ገለቴ ቡርቃ የባሏ ጓደኛ ባሏ መልካም ሰው እንደሆነ፣ በጣም እንደሚንከባከባት ተናግሯል። ለውድድር ወደ ውጭ በምትሄድበት ወቅት ከጎኗ ሆኖ ልዩ ድጋፍ ያደርግላታል። ከአሰልጣኟ በላይ አሰልጣኟ እሱ ነው ሊባል እንደሚችል ነው የሚናገረው። ሻይ ቡና በሚሉበት ሰዓት እንኳ ከአፉ የእሷ ስም አይጠፋም የሚለው ጓደኛው፣ በተለይ ውድድር ላይ በምትሆን ሰዓት በሀሳብና በጭንቀት ከፍተኛ የሆነ ስሜት ውስጥ እንደሚገባ ይናገራል። መካከላቸው ምንም ነገር ንፋስ ይገባል የሚባልላቸው አልነበረም። ለውጤታማነቷ ከጀርባ ያለ ጠንካራ ሰው ነው በማለት ምስክርነትን ይሰጣል። ጓደኛው እየተወራ ያለውን እውነት በማስተባበል የኢትዮጵያን አትሌቶች ለማጥመድ ስራ አይሰራም፣ ይህን የምሰማው የኬንያ አትሌቶች ላይ ነው በማለት አጥምዷት ነው ያገባት የሚለውን ሀሳብ አስተባብሏል። ለጥቅም ነው የቀረባት የሚለውን በማስተባበል እሷ ወደ አዲስ አበባ ስትመጣ የላዳ ሾፌር ሆኖ ኮንትራት በምትይዝበት ወቅት በመላመድ ወደ ፍቅር መሄዳቸውን ገልጾ በሂደት የመጣ ፍቅር እንጂ እሷ አጥምዷት አይደለም ሲል ተናግሯል። በእሷ ንብረት ሌላ ትዳር መሰረተ የሚባለው ጉዳይ ፈጽሞ ውሸት ያለው ጓደኛው እንዲያውም የእሷ ጥቅም ለማስጠበቅ የሚለፋ ሰው ነው በማለት ገልጾታል። የጸባቸውን መንስኤ ያስረዳው ጓደኛው በእኔ ላይ ሌላ ሴት ደርቦ ይዟል በማለት እሱን ከማነጋገር ይልቅ ወደ ፓስተሮች ጋር በመሄዷና እሱ ሳያውቅ ላይ መደፍደፋቸው እንደሆነ ያስረዳል። ፓስተሮቹ ከማቀራረብ ይልቅ የበለጠ ልዩነታቸውን በማስፋታቸው የተፈጠረ ነው በማለት ገልጿል። የገለቴ ባለቤትም በዚህ ዙሪያ ልዩነታቸውን እያሰፉ እንደሆነ ደጋግሞ ይናገር ነበር ተብሏል። ፓስተሮቹ የሚሉት እምነቱን ከኦርቶዶክስ ወደ ፕሮቴስታንትነት የቀየረው ለጥቅም ብሎ እንጂ አንቺን ፈልጎ አይደለም በማለት እንዳነሳሷት አሁን ደግሞ ጥሎች ሊሄድ ይችላል በማለት ልቧን እንዳሸፈቱት ይናገራል። በተለይ ፓስተሮቹ ከሽምግልና ይልቅ ቢዝነስ እየሰሩ እንደሆነ የሚናገረው ጓደኛው በተለይ ፓስተር ቸሬ ጋር ደውለን ወረፋ ካስያዘን ረጅም ጊዜ ቢሆንም የሁለቱን ችግር ለመፍታት በሄድንበት ወቅት ረጅም ቀጠሮ በመስጠቱ ጉዳዩ ተባብሷል ነው ያለው። በተለይ ንብረቷን ከመውሰድ አንጻር ከባሏ ይልቅ ፓስተሮች በተለያዩ መንገድ መውሰዳቸውን ይናገራል። መባና አስራት በኩራት በሚል የቤት ዕቃን ጨምሮ የተለያዩ ንብረቶቿን የቤተ ክርስቲያን ሰዎች የወስዱባት እንደነበርም ነው የተናገረው። ያም ሆነ ይህ አትሌት ገለቴ ቡርካ ከዘርፍ ያለው በሚል ክስ የመሰረተችበት የቀድሞ ባለቤቷ ታደለ ገብረ መድኅን አዲስ አበባ ውስጥ ከተሽከርካሪውና ከያዘው ሽጉጥ ጋር በማምለጥ ሙከራ ላይ እያለ በአዲስ አበባ ፖሊስ በቁጥጥር ስር ሊውል ችሏል ነው የተባለው። እንግዲህ ውድ የቻናላችን ተከታታዮች አብራችሁን ከመረጃዎቻችን ጋር ስለምትሆኑ እናመሰግናለን። በሌላ መረጃ ዳግም እንገናኛለን። እስከዚያው ሰላም።